ባለ ሁለት ፊደል ቃላቶች ሶስት አርጌ ይዤላቸው መጥቻለሁ። እዚህ ላይ እንደምታዩ ሶስት ናቸው። በእነሱ አንድ በአንድ ካነበብን በኋላ ፊደሎችን ደግሞ ከዚህ ጀመረን ከግራ ጀመረን እስከ ቀኝ ማለት ነው። ሰባቱን ፊደል እንደዚህ እያደረግን ካጠናን በኋላ ከዚያ ደግሞ እንደገን ተመልሰን ከቀኝ ወደ ግራ ፊደሎችን ካነበብን በኋላ ደጋግመን እንደዚያ አድርገን ከዚያ በኋላ ደግሞ ምን እናደርጋለን ማለት ነው። ቃላቶችን እናነባለን። ከዚህ ላይ ቃላቶችን በእነዚህ የተመሰረቱ ቃላቶች ናቸው። ሶስት ሶስት ቃላቶች አሉ። ባለሁለት ፊደል ሶስት ቃላቶች አሉ። እያንዳንዱ ሁ እንደዚህ ላይ እንደምታዩቸው ቃላቶች ው እነዚህን አንድ በአንድ እናነባቸዋለን ማለት ነው። ከእናንተ የሚጠበቀው በስነ ስርዓቱ መከታተል ነው ማለት ነው። በግል በግሩፕ መማር እንፈልጋለን የምትል ልጆች ከታች በማስቀምጥላችሁ ስልክ ቁጥሮች በማንኛውም ሰዓት በኢሞ በቴሌግራም በዋትሳፕ ታገኙናላችሁ። ቀጥታ ወደ ትምህርቱ ሀ ሁ ሂ ሃ ሄ ህ ሆ። በጣም ጥሩ። አሁን ደግሞ ወደ ኋላ እንመለስ። ሆ ህ ሄ ሃ ሂ ሁ ሃ በጣም ቆንጆ። ሃ ሁ ሂ ሃ ሄ ህ ሆ። አሁን ደግሞ ቃላትን መስረት ሆሄ ሆ ማለት ይችኛው ፊደልን ተጠቅመን ሄማ ደግሞ ይችን ተጠቅመን አንድ ላይ ሆሄ ሄሎ ይችን ፊደል ሄን በመጠቀም ምን መሰራት ነን ሄሎ ብለን መስረት ነን ሁሉ ሁሉ ሁ ማለት ይችኛው ሁለተኛ ፊደል ማለት ነው። ይችን በመጠቀም ሁሉ ብለን ቃላት መሰረተ ማለት ነው። ስለዚህ ሆሄ፣ ሄሎ፣ ሁሉ። ስለዚህ በሀቤት ጨረስነነ ማለት ነው። ወደ ቀጣኒት ለ የለ ቤተሰቦች ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ በጣም ጥሩ። ወደ ኋላ እንመለስ። ሎ ል ሌ ላ ሊ ሉ ለ። በጣም ቆንጆ። ለ ሉ ሊ ላ ሌ ል ሎ። በጣም ቆንጆ። አሁን ፊደሎችን ጨረስን። ቃላትን መስረት። ሌባ ሌባ ሌን ይችኛም በመጠቀም ማለት ነው። ሎሚ ይችን ሎን በመጠቀም ማለት ነው። ሎሚ ሊሊ ሊሊ ይቺ ሶስተኛው ፊደል ሊን በመጠቀም ማለት ነው። ሊሊ፣ ሌባ፣ ሎሚ፣ ሊሊ። ስለዚህ በለ የተመሰረቱ ቃላቶች ሁለት ሁለት ፊደል ናቸው። እነዚህን ይመስላሉ ማለት ነው። ወደ ቀጣይ እንሄድ። ሀ። ይህኛም ሀ ነው። ይህኛውም ሀ ነው። ተመሳሳይ ናቸው።

ሀ ሄ ህ ሆ። አሁን ደግሞ ቃላትን መስረት ሁሌ ሁሌ እችን ሁን በመጠቀም ማለት ነው። ሀቅ ሀቅ እችኛን የመጀመሪያውን ፊደል በመጠቀም ማለት ነው። ሀር ሀር አሁንም እችኛን ሀን በመጠቀም ማለት ነው። ሁሌ ሀቅ ሀር። በጣም ቆንጆ። ወደዚህኛው እንምጣ። መ መ ሙ ሚ ማ ሜ ም ሞ። እንደግመዋለን፣ ወደኋላ እንመለስ። ሞ ም ሜ ማ ሚ ሙ መ። በጣም ጎበዞች። መ ሙ ሚ ማ ሚ ም ሞ። አሁን ደግሞ ቃላትን መስርት ሙሉ ሙሉ እችኛውን ሙ በመጠቀማት ነው። ሙሉ ሚሚ ሚሚ ይችን ሶስተኛውን ፊደል በመጠቀማት ነው። ምሳ ምሳ እችኛውን ም በመጠቀማት ነው። ምሳ እደግማለሁ። ሙሉ ሚሚ ምሳ ምሳ የመቤተሰቦችን ጨረስ ነው ማለት ነው። ወደ ታችኛው ንምጣ። የሰቤተሰብ የሰቤተሰብ ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ በጣም ቁሙስ። አሁን ደግሞ

ቃላትን መስርት ስራ ስራ ይችን ስን በመጠቀም ስራ ሱሪ ሱሪ ያው ይችን ሱን በመጠቀም ሁለተኛው ፊደል ሱሪ ስም ስም ይችን ስን በመጠቀም ማለት ነው። እደግማለሁ ስራ ሱሪ ስም ይህን ይመስላል ማለት ነው። የሰቤት ወደ ቀጠ ወደ ረቤት እንደ ራ

እራት እራት፣ ራን በመጠቀም ማለት ነው። እራት ችን ራን በመጠቀም እራት። ስለዚህ እደግመዋለሁ፣ ሩት ሩት፣ ራስ ራስ፣ ራት፣ እራት። ወደዚህኛው እንምጣ። የሰ ቤተሰብ ሰ እዚህኛው ጋር ተመሳሳይ ነው። ምንም ልዩነት የለውም። ይህ ባለ ሶስት እግር፣ ይህ ባለ ሁለት እግር ስለሆነ ነው ልዩነቱ። ስለዚህ ስጽፉ ስታነቡ የፈለጋችሁን መጻፍ ትችላላችሁ። ግን ስታነቡ ይህና ይህም ሰ መሆኑን መለየት አለባችሁ። ይህኛውና ይህኛው ሃ መሆኑን መለየት አለባችሁ። ስለዚህ እዚህ ላይ ነን። አሁን ሰ ሱ ሲ ሳ ሴ ስ ሶ ሶ ወደ ኋላ እንመለስ። ስ ሴ ሳ ሲ ሱ ሰ የሰ ቤተሰቦች። እሺ፣ ቃላትን መስርት። ሱ ሲ ሳ ሴ ስ ሶ እሺ፣ ቃላትን መስርት። ሰራ ሰራ የው ይችን ሰን በመጠቀም ማለት ነው። ሰራ ብለን መሰረት ነው የው። ሰራ። ሳራ። ሳራ ይችን ሳ በመጠቀም ይችን ሳ በመጠቀም ሳራ። ሴት። ሴት ይችን ሴን በመጠቀም አምስተኛ ፊደል ሴት ብለን መሰረት ነው ማለት ነው። እደግማለሁ፣ ሰራ፣ ሳራ፣ ሴት። በጣም ጎበዞች። የሰቤቶችን ጨረስን ማለት ነው። አሁን ወደ ሸቤት እንሂድ።

ሾ በጣም ጎበዞች። ቃላትን መስረት። ሸማ ሸማ። ይችን የመጀመሪያውን ፊደል ሸን በመጠቀም ሸማ። ሻማ ሻማ። እችኛውን ሻን በመጠቀም ሻማ ሻማ ማለት ነው። ሾላ ሾላ ሾላ። እችን ሾን በመጠቀም ሾላ ይሆናል ማለት ነው። ሾላ። ስለዚህ እንደግማለን ሸማ ሻማ፣ ሾላ የሸቤተሰቦችን ቃላት መስርተን ፊደሎችን አንብበን ጨረስን ማለት ነው። ወደ ቀጠ ቀ የቀቤተሰቦች ቀ ቁ ቂ ቃ ቄ ቅ ቆ ቁ ቅ ቄ ቃ ቂ ቁ ቀ በጣም ጎበዞች ቀ ቁ ቂ ቃ ቄ እ ቆ ቃል ቃል ቃን ይችን አራተኛውን ፊደል በመጠቀም ማለት ነው። ቆሎ ቆሎ ቆ ማለት ቺ መጨረሻውን ፊደል ቆም በመጠቀም ማለት ነው። ቆሎ ቆሎ ቁጣ ቁጣ ይችን ሁለተኛውን ቁን በመጠቀም ቁጣ ብለን መሰረት ለማለት ነው። እደግመዋለሁ ቃል፣ ቆሎ፣ ቁጣ። ወደዚህኛው ስንመጣ በ በ ቡ ቡ ቢ ቢ ባ ባ ቤ ቤ ብ ብ ቦ

ብብ ቦ ቦ በጣም ጎበዞች ቃላትን መስርት በሶ ይችን ብን በመጠቀም በሶ በሶ ቤት ቤት ይችን በመጠቀም ቤን በመጠቀም ቤት ብር ብር ይችን ብን በመጠቀም ብር ደግሞ አለው። በሶ ቤት ብር በጣም ጎበዞች። ወደ አሁን ደግሞ ወደ መጨረሻው ወደ ተቤትነድ ተ ተ ቱ ቱ ቲ ቲ ታ ታ ቴ ቴ ት ት ቶ ቶ አሁን ደግሞ ወደኋላ እንመለስ። ቶ ት ቴ ታ ቲ ቱ ተ ተ ተ ቱ ቲ ታ ቴ ት ቶ በጣም ጎበዞች። ቃላትን መስረት ቱታ ቱንና ታን በመጠቀም አንድ ላይ ቱታ ቱታ ቶሎ ቶሎ ይችን መጨረሻውን ቶን በመጠቀም ቶሎ ትሪ ትሪ ችንትን በመጠቀም ትሪ ደግሞ አለው። ቱታ ቶሎ ትሪ እሺ፣ አሁን ቃላቶችን እደግምላችሁና ኋላ ደግሞ ፊደሎችን የምደግምላችሁ ሆናል። ሆሄ ሄሎ ሁሉ ሌባ ሎሚ ሊሊ ሊሊ ሁሌ ሀቅ ካር ሙሉ ሚሚ ምሳ ስራ ሱሪ ስም። ጎበዞች። ሩት ራስ ራት። በጣም ቆንጆ። ሰራ ሳራ ሴት። ጎበዞች። ሸማ ሻማ ሾላ። ጎበዞች። አል ቁጣ ቁጣ በጣም ጥሩ። በሶ ቤት ብር በጣም ቆንጆ። ቱታ ቶሎ ትሪ በጣም ጎበዞች። አሁን ደግሞ ወደ ፊደሎች እንመለስ። እስኪ እነዚህን የመጀመሪያ ፊደሎችን ከላይ ወደ ታችና ከታች ወደ ላይ ነው የምናነባቸው። እሺ እንጀምር። ሃ ለ ሐ መ ሰ ረ ሰ ሸ ቀ በ ተ። በጣም ቆንጆ ተ። አሁን ደግሞ ወደ ላይ እንመለስ። ተ በ ቀ ሸ ሰ ረ ሰ መ ሐ ለ ሐ። በጣም ቆንጆች። አሁን ደግሞ ወደ ሁለተኛ ፊደል እንሂድ። እነዚህ እንደምናነብ ሁለተኛ ፊደሎችን ብቻ ማለት ነው። ተከታተሉ በስነ ስርዓት። ካሃቤት ሁ ሉ ሁ ሙ ሱ ሩ ሱ ሹ ቁ ቡ ቱ። በጣም ቆንጆ ቱ ቡ ቁ ሹ ሱ ሩ ሱ ሙ ሁ ሉ ሁ በጣም ጎበዞች በጣም ጎበዞች። አሁን ደግሞ ወደ ሶስተኛ ፊደሎች፣ እነዚህን ነው የምናነብ ሶስተኛ ፊደሎችን ብቻ። ሂ ከሀቤት ሂ ሊ ሂ ሚ ሲ ሪ ሲ ሺ ቂ ቢ ቲ በጣም ጀግኖች። ቲ ቢ ጢ ሺ ሲ ሪ ሲ ሚ ሂ ሊ። በጣም ጎበዞች በጣም ጎበዞች። አሁን ደግሞ የምናነበው እነዚህን አራተኛ ፊደሎችን አራተኛ ፊደሎችን ነው የምናነብ። ተከታተሉ ተከታታሉ። ሃ ሃ ላ ላ ሃ

በጣም ጎበዝች በጣም ጎበዝች። አሁን ደግሞ ወደ እነዚህ አምስተኛ ፊደል ተብሎ የሚጠሩት ማናልኳችሁ፣ አምስተኛ ፊደል ተብሎ የሚጠሩ ፊደሎች ሄ ሌ ሄ ሜ ሴ ሬ ሴ ሼ ቄ ቤ ቴ ጀግኖች። አሁን ደግሞ ወደ ላይ እንመለስ። ቴ ቤ ኤ ሼ ሴ ሬ ሴ ሜ ሄ። በጣም ጎበዞች በጣም ጎበዞች። አሁን ደግሞ ወደዚህኛው እንመለስ፣ ወደዚህኛው ይሄ ስድስተኛ ፊደሎች ማለት ስድስተኛ ፊደሎች። አይዞች ህ ል ስ ሽ ቅ ብ ት በጣም ቀላል ነዋ። ት ስድስተኛ ፊደሎች ናቸው። እንመለስ ወደ ላይ። ት ብ ቅ ሽ ስ ር ስ ም ክ ል ክ በጣም ቆንጆች። አሁን ደግሞ ወደ መጨረሻው ፊደል ደርሰናል፣ ሰባተኛው ላይ

ሶ ሞ ሆ ሎ ሆ በጣም ጀግኖች። ስለዚህ አንድ ባንድ ፊደሎችን አንብበን ጨረስን። አሁን ደግሞ እነዚህን ቃላቶችን አንበባቸው። ቃላቶችን ወደታች ሆሄ፣ ሌባ፣ ሁሌ፣ ሙሉ፣ ስራ፣ ሩት፣ ሰራ፣ ሸማ፣ ቃል በሶ ቱታ ወደ ለኒድ ቱታ በሶ ቃል ሸማ ሰራ ሩት ስራ ሙሉ ሁሌ ሌባ ሆሄ አሁን ደግሞ ወደዚኛው እንምጣ። ወደዚኛው ሄሎ ሎሚ ሎሚ ሃ

ሳራ ራስ ሱሪ ሚሚ ሐቅ ሎሚ ሄለው በጣም ጎበዛች። አሁን ደግሞ ወደዚህኛው እንምጣ። ሁሉ ሁሉ ሊሊ ሊሊ ሃር ሃር ምሳ ምሳ ስም ራት ሴት ሾላ ቁጣ ብር ትሪ በጣም ጀግኖች በጣም ጀግኖች። ትሪ ብር ቁጣ ሾላ ሴት እራት ስም ምሳ ሐር ሊሊ ሁሉ በጣም ጎበዞች። የዛሬ ቪዲዮ በጣም ቆንጆ ነው ብዬ አስባለሁ። ሁላችሁም ላይክና ኮሜንት እንድታስቀምጡልኝ እፈልጋለሁ ምክንያቱም ሌላ ቪዲዮዎችን እንደዚህ አርጌ እንድሰራላችሁ ማለት ነው። በግል በግሩፕ መማርን እንፈልጋለን ለምትወዱ ልጆች ከታች በማስቀምጥ ለፍሱ ቁጥር በማንኛውም ሰዓት በኢሞ በቴሌግራም ብትደውሉ ታገኙኛላችሁ። መልካም ጊዜ፣ መልካም ቆይታ።